ሰላም ሰላም ልናችሁ የዩቲዩባችን ቻናል ቤተሰቦች ሰላም ናችሁ? ዛሬ በሌላ ዝግጅት ይዘንላችሁ መጠናል። እንግዲህ በዛሬው ዝግጅታችን ለአማርኛ ቋንቋ መሰረት ናቸው የምንላቸውን የቃላት ክፍሎች ይዘንላችሁ መጠናል። እንግዲህ ቃላት ምስረታ በተለያየ ሰዓት አሳይተናችኋል። ፊደላትንም እንደዚሁ ከሀ እስከ ፐ እንዲሁም ውስብስብ ፊደላትን ጨምሮ ይዘንላችሁ መጠናል። እያንዳንዳቸውን አይታችኋል ብለን እናስባለን። ያላያችሁ እየገባችሁ ይዩ። ሳብስክራይብ አድርጉን። ዩቲዩባችን እንደዚሁ አበረታቱ፣ ሳብስክራይብ እያደረጋችሁ ምናልባትም በዛሬው ዘንዳቸው የመጣናቸው ወይም እንደዚሁ ከሙሉ ከአማርኛ ቋንቋ ያስፈልጋሉ ወይም የቋንቋው መሰረቶች ናቸው። አንድ ሰው አማርኛ ቋንቋ ለማወቅ ምን ያስፈልገዋል? ወይም ደግሞ ይህን ቋንቋ ከተማረ የግዴታ ማወቅ ያለበት ወይም መልዕክት ለመረዳት ለማንበብ፣ እንዲሁም ደግሞ መልዕክት ለመጻፍ ማለት በአጠቃላይ ዋናው ቋንቋ ማለት ተግባራትን ወይም ተግባርን መቀያየር ነው ማለት። አሁን ለምሳሌ ሰው መረጃ ለመቀያየር መረጃ በዋናነት ተደረገ፣ ሆነ፣ ይደረጋል፣ ይሆናል የሚሉ ተግባራት ወይም አክሽንን ከሰው ወደ ሰው ማስተላለፍ ስለሆነ እነዚህን አክሽኖች ወይም ተግባራት እናንተ ለመግለጽ ወይም ከራሳችሁ ወደ ሌላ ሰው ለማስተላለፍ ወይም ደግሞ ከሌላ ሰው ወደ እናንተ ለመቀበል ወይም አንብቦ ለመረዳት እነዚህን መሰረታዊ የሆኑ የቃላት ክፍሎች ማወቅ ያስፈልጋል። እንዲሁም ደግሞ እነዚህ የቃላት ክፍሎች ላይ የሚጨመሩ ሌላ ተጨማሪ ነገሮች ቃላቱን በተለይ ደግሞ ዲፋይን ለማድረግ የሚጠቅሙ ነገሮች ናቸው ብለን የያዝናቸውን ይዘን መተናል። በእርግጠኝነት ትጠቀሙበታላችሁ። ጀምራችሁ አትተውት፣ እስከ መጨረሻው ተከታተሉን። በመጨረሻው የቃል ክፍል እንግዲህ ቃላት መስረታ እንዳሳየናችሁ፣ ስም ስም እንግዲህ ከቃል ክፍሎች ወይም ከቃል አይነቶች ስም የሚባል የቃል አይነት አለ። እንግዲህ ቃል ይህ ስም ማለት የቁሳቁስ ስም፣ የሰው ስም፣ የቦታ ስም፣ የነገሮች ስም፣ የተለያየ ነገሮች ስም ነው። ለምሳሌ የቁሳቁስ ስም ቤት፣ መኪና፣ ቦርሳ፣ ሳጥን፣ እንደዚሁ ሌላ ሌላ ነገር ልትሉ ትችላላችሁ። የሰው ስም ኑሪያት አክመል፣ ዮሐንስ፣ አበበ፣ ከበደ ሌላም በቃ የሰው መጠሪያ የሆነ የሰው ስም ይባላል። የቦታ ደግሞ እንደዚሁ እናንተ የምታውቁትን ቦታ የተለያየ ቦታ ልታስታውሱ ትችላለሁ። እኔ ለምሳሌ ሳሪስ፣ ሐዋሳ እንድብር እንደዚሁ ደግሞ እናንተ አውሮፓ፣ ሌላ ኬንያ፣ አፍሪካ ውስጥ ያለ ሀገር ወይም ደግሞ ኤዥያ፣ ሌላ ቦታ ልትጠሩ ትችላላችሁ። ብቻ የቦታ መጠሪያ ስም የቦታ እንዲሁም የነገሮች ጨረቃ፣ ኮከብ፣ ሌላም የሆነ ስም ሊባል ይችላል። እንግዲህ እነዚህ ስሞች ድርጊት ሲፈጸም እንዴት እንደሚንት እንደሚሉ ከሌሎች የቃል አይነቶች ጋር እስኪ እንቀጥል። ሌላ የምን አይነት ቃል አለን ብንል ለምሳሌ እነዚህ ስሞች ሌላ ገላጭ ያስፈልጋቸዋል መልዕክት ለማስተላለፍ። ይህ ስም ለምሳሌ እኛ ከጻፍነው ስም ላይ ትልቅ፣ ትንሽ፣ ቀይ፣ ጥቁር፣ ወፍራም፣ ቀጭን፣ ሰፊ፣ ጠባብ፣ ሞላላ፣ ክብ፣ አረንጓዴ፣ ነጭ ስለታም ዱልዱም ጠማማ፣ ሌላም የስም ገላጭ። ለምሳሌ እንግዲህ እናንተ ስሙን ሊገልጽ የሚችል ትልቅ ሰውዬ ብንል፣ ሰውዬ እንግዲህ ፕሮናውን ነው ሂ ብንለው። ወይም ትልቅ ዛፍ ብን ብንል ዛፍ የነገር ስም ነው፣ ወይም የእጽዋት ስም ዛፍ፣ ትልቅ እንግዲህ፣ እነዚህ የስም ገላጮች ይባላል። ስሙን ከስሙ በኋላ ወይም ከስሙ በፊት እየመጡ የስሙን ግዝፈት፣ ጥቁረት፣ ሌላም ስለ ስሙ ተጨማሪ መረጃ የሚናገሩ ነገሮች የስም ገላጮች ይባላሉ ማለት ነው። ስለዚህ በቋንቋ ውስጥ እናንተ እነዚህ ቃላት ሊገጥሟችሁ ይችላሉ። ስም የሚባሉ ቃላት እነዚህ ቃላት እንዴት እንደሚነበቡ አሳይተናችኋል። ስለዚህ ለምሳሌ ትልቅ፣ ትንሽ፣ ቀይ፣ ጥቁር፣ ወፍራም፣ ቀጭን፣ ሰፊ፣ ጠባብ፣ ሞላላ፣ ክብ፣ አረንጓዴ፣ ነጭ፣ ስለታም፣ ዱልዱም ጠማማ ብላችሁ ማንበብ እንግዲህ እየሞከራችሁ ያላችሁ። እንደዚሁ ማንበብ ትችላላችሁ። እነዚህ የስም ገላጮች ይባላሉ ማለት ነው። ስለዚህ እነዚህ መጀመሪያ ስም አይተን አሳይቻችኋለሁ። እነዚያን ስሞች ተጨማሪ ስለ እነዚያ ስሞች መረጃ የሚሰጡ የስም ገላጮች ይባላሉ። እንግዲህ ከሌላው ከቃል ክፍሎች ውስጥ ደግሞ ግስ የሚባል ነገር ግስ ወይም ድርጊት ወይም ማሰሪያ እንቀጽ እየተባለ የሚጠራ ግስ ይህ ግስ አክሽን ነው። ግስ ወይም ድርጊት ለምሳሌ ያስችላል ያስፈልጋል፣ ይሆናል፣ ይደረጋል፣ ሆነ፣ ተደረገ፣ ተፈጸመ፣ አለቀ፣ ተጠናቀቀ፣ መጣ፣ ሄደ፣ አደረ፣ ተቀመጠ፣ ተነሳ፣ ተኛ። ሌላም ነገር በቃ ድርጅት የመሆን የመደረግ፣ ያለመሆን ያለመደረግ ወይም ደግሞ እነዚህን ነገሮች አክሽን እንትን የሚገልጽ ከሆነ ምን ይባላል? ግስ። ግስ እንግዲህ እነዚህ ነገሮች ምናልባት በሌላ ቋንቋም እናንተ ወደ ራሳቸው ወስዳችሁ ልታዩቸው ትችላላችሁ። ለምሳሌ እኔ ስም ያልሁትኝን በእንግሊዝኛው ናውን ይባላል። ከዚያ የስም ገላጭ አልኳችሁ እንግዲህ የስም ገላጮች አድጀክቲቭ የሚባሉት ማለት ነው። እንግዲህ እነዚህ አድጀክቲቮች ናውን እና ፕሮናውን እንዲፋይን ያደርጋሉ። እዚህ ጋር ደግሞ አድጀክቲቭ፣ ለምሳሌ ይህንን ስም የሚባለውን ይገልጻል። እዛ ግስ ወይም ቨርብ የሚባል ቨርብ እንግዲህ የምታየው ታክሽን ነው። ኢት ለምሳሌ በላ፣ ሴት ተቀመጥ፣ እስታንድ ተነሳ፣ እነዚህ እነዚህ ነው በቃ። በእንግሊዘኛውም ሌላ ነገር ቢሆን ይሄ ድርጊት ቨርብ ይባላል። እንግዲህ በእንግሊዘኛ ውስጥም እነዚህ ድርጊቶች ናቸው በዋናነት የወሬያችን ፍጻሜዎች ድርጅቶች ናቸው። አበበ ትናንትና ምናምን ምናምን ምናምን ምናምን የመጨረሻው ድርጅት ወይ ተነሳ ወይ በቃ ግስ ይሆናል። ይህ ግስ የወሬያችን የመጨረሻ የማጠናቃቂያ የመቋጫ ወይም ዋና ፍሬው ማለት ነው። ዋናው ፍሬው ሆነ፣ ተደረገ፣ እንደዚህ ሆነ፣ እንደዚህ ይህ ግስ ወይም ይህ የዚህን አይነት ቃላት ግስ ወይም ማሰሪያ አንቀጽ ቃላት ይባላሉ። እንግዲህ እነዚህ ማሰሪያ አንቀጽ ልክ እንደ ስሞች ገላጭ አላችሁ። ወይም የተደረገው ነገር እንዴት ሆነ፣ መቼ ሆነ የሚለውን ተጨማሪ መረጃ የሚሰጡት የግስ ገላጭ ወይም በእንግሊዝኛው ደግሞ አድቨርብ። እናንተ የምትናገሩትን ቋንቋ ወደ እናንተ ቋንቋ ወደ ራሳችሁ ወስዳችሁ እንደዚህ ዲፋይን እያደረጋችሁ መረዳት ትችላላችሁ። እኔ ተጨማሪ ለምሳሌ ከእንግሊዝኛው ጋር አያያዝኩላችሁ። እነዚህ አድቨርብ ይባላሉ። እነዚህ አድቨርብ ዛት ዲፋይንስ ቨርብ፣ ቨርቡን ተጨማሪ ነገር መግለጫ የሚሰጡ ነገሮች ናቸው ወይም ስለ በርቡ ተጨማሪ መረጃ የሚሰጡ ነገሮች ናቸው ማለት ነው። ለምሳሌ ትናንት፣ ዛሬ፣ ጠዋት፣ ምሽት፣ ክፉኛ፣ በጣም ቶሎ፣ ፈጥኖ፣ ዘግይቶ፣ አርፍዶ፣ አምሽቶ፣ በፍጥነት፣ መቼ፣ እንዴት፣ አፍጥጦ፣ ከሰዓት እንደዚህ እነዚህ ነገሮች ያንን ድርጊት ስለ ስሙ አይደለም። ይህን አሁን ከስሙ ላይ ትናንት ብላችሁ አበበ ብትሉ ምንም ዲፌንድ። አበበ ትናንት መጣ፣ መቼ መጣ የሚለውን ከድርጅቱ ላይ ሆኖ ወይም የመምጣቱ ድርጅት ሆኖ ወይም ግስ ሆኖ ስለ እሱ ነገር ትናንት፣ ዛሬ፣ ጠዋት ስለ ሰዓቱ ወይም ሰዓቱ ስለተፈጸመበት መቼ ስለሚለው ድርጅት ይገልጻሉ ማለት ነው። እንዴት እና መቼ የሚለውን ከግሱ ላይ ሆናችሁ ጥያቄ ብትጠይቁ እነዚህ ነገሮች ተጨማሪ መልስ ይሰጣሉ ማለት ነው። ግን እነዚህ ከግሱ ላይ ተጨማሪ ነገሮች እነዚህ የግስ ገላጮች ከሌሉ ድርጅቱ መቼ፣ እንዴት፣ በምን ሁኔታ ተፈጸመ የሚለውን ነገር ተጨማሪ ነገር እነዚህ ግሶች ከሌሉ መረጃ ላታገኙም ወይም አታገኙም ሙሉ ለሙሉ። ስለዚህ ሙሉ ሐሳብ ለማስተላለፍ ከአማርኛ ቋንቋ ውስጥ ሌላኛው ከግስ በተጨማሪ የግስ ገላጭ፣ ከስም በተጨማሪ የስም ገላጭ ያስፈልጋል። ስሙ አበበ ከበደ። ምን አይነት አበበ? ጥቁር፣ ነጭ፣ ቀይ፣ ወፍራም፣ ቀጭን፣ እነዚህ የስሙ ገላጮች ናቸው። ትናንት መጣ። መቼ? ትናንት፣ ዛሬ፣ ከሰዓት እንደዚህ፣ በቃ እነዚህ ነገሮች የሰዓቱ ወይም ደግሞ እንዴት መጣ? በፍጥነት፣ ዘግቶ፣ አርፍዶ፣ ምናምን፣ እነዚህ ነገሮች ደግሞ የግሱ የድርጊቱ ገላጭ ናቸው። ስለ ስሙ ተጨማሪ ዲፋይን የሚያደርጉ ነገሮች ደግሞ የስም ገላጮች ይባላሉ። ወይም አድጀክቲቭስ የናውኑ ዲፋይን የሚያደርጉ አድጀክቲቮች ናቸው። በርቡን ደግሞ አድበርቦች ዲፋይን ያደርጋሉ። እናንተ ደግሞ በራሳችሁ ቋንቋ በምትናገሩት ተጨማሪ ነገር ከራሳችሁ ቋንቋ ከምታወሩት ቋንቋ ወይም የአፍ መፍቻ ከሆናችሁ ቋንቋ ጋር እያገናኛችሁ በቀላሉ አማርኛ ከራሳችሁ ቋንቋ ጋር እያገናዘባችሁ መረዳት ትችላላችሁ። ምክንያቱም ቋንቋዎች በዋናነት የሚያገለግሉት አክሽንን ትራንስፈር ለማድረግ ነው። እንዴት ሆነ፣ እንዴት ተደረገ፣ ለምን ተፈጠረ፣ ምን ተፈጠረ የሚለውን ነገር ማስረዳት ነው። እንጂ እነዚህን ነገሮች ካላደረጉ ሀረግ ብቻ ይሆናሉ። ለምሳሌ አበበ ትናንትና፣ ከትናንት ወዲያ ምናምን ምናምን ብለን ግስ የሚባለው ነገር ወይም ድርጊት የሚባለው ነገር ከሌለ ምንም መረጃ ሊያስተላልፍ አይችልም። ስለዚህ ሌሎችም ቋንቋዎች እኔ በዋናነት ሙሉ ለሙሉ ተያያዥነት አላቸው ብዬ አምናለሁ። ግን ያው ብዙ ቋንቋዎች ስለማላቅ ከማውቀው ጋር እያገናዘብኩላችሁ ነው። ተያያዥነት እንዳላቸው ደግሞ ከእናንተ ቋንቋ ጋር እያያዛችሁ ተለማመዱ። ሌላው ጥምር ቃል ይሄ ጥምር ቃል የሚባለው ነገር እንደዚሁ ሁለት ቃላቶች በአንድ ላይ ሆነው ከሁለቱ የቃላት ከተጣመሩት ቃላት ትርጉም የተለየ የራሱ የሆነ ልዩ ትርጉም የሚፈጥሩ ናቸው። ለምሳሌ ሆደ ሰፊ፣ ሆደ ሰፊ እንግዲህ ሆድ ሌላ ነው፣ ሰፊ ሌላ ነው። ሆደ ሰፊ የሚለው ግን የራሱ ትርጉም ቻይ፣ ታጋሽ የሚለውን ያመለክታል። እነዚህ በተለይ ቃሉ የተሻለና ከንጥሉ ብቻውን በብቻውን በአንድ ቃል ከመግለጽ ከሚችለው በላይ የተሻለ ጠንከር ያለ አገላለጽ አለው፣ ጥምር ቃል ለምሳሌ ሆደ ሰፊ ስንል ቻይ ከምንለው ሆደ ሰፊ ብንለው ጠንከር ያለ መልእክት ያስተላልፋል፣ ወይም የተሻለ ድርጊት ወይም የተሻለ መረጃ ይሰጣል ማለት ነው። ልብ አውልቅ፣ ልብ አውልቅ በጣም ማድረቅ የሆነ የማይረዳችሁ ሰው ቢሆን ልብ አውልቅ ብንለው በሁለቱ ጥምር ቃል ሁለቶቹ ባንድ ላይ ሆኖ ልብና አውልቅ የሚሉ ልብ አውልቅ የሚል ሌላ ከሁለቱ የተለያዩ ቃላት የተሻለ ሌላ የራሱ የሆነ ቃል ይሰጣል ማለት ነው። የጥምር ቃል ዓይን አውጣ ዓይን አውጣ፣ ዓይን አንድ ቃል ነው፣ አውጣ አንድ ቃል ነው። ዓይን አውጣ የሚለው ግን የራሱ ሌላ ትርጉም አለው ማለት ነው። ዓይን አውጣ ደፋር ወይም ደግሞ እንደዚሁ ኀፍረት የሌለው የሚል አይነት ትርጉም አለው ማለት ነው። ስር ሰደድ ስር ሰደድ ው ሁለቱ ተጣምረው የራሱ ትርጉም ያለው ቃል ማለት ነው። ስመ ጥር ስመ ጥር ይህም እንደዚሁ ሰማይ ጠቀስ ሰማይ ጠቀስ ይህም ሁለት ቃል ነው አንድ ትርጉም ያለው እጀ ሰባራ እጀ ሰባራ እንግዲህ እጅ ሌላ ነው፣ ሰባራ ሌላ ነው። እጀ ሰባራ ደግሞ ነገሮቹ ሰርቶ የማያምርለት ወይም ጥሩ ያልሆነ ስራው የማያምር እንደዚህ አይነት ትርጉም አለው ግን ከሁለቱ ከእጅና ሰባራ ከሚለው ከሁለቱ ትርጉም የተለየ የራሱ ትርጉም አለው ማለት ነው። ልብ ወለድ ልብ ወለድ ይህም የራሱ ከሁለቱ ትርጉሞች የተለየ የራሱ ትርጉም አለው። እንግዲህ ወደ ቀጣዩ እንሄድላችሁ። ሌላው ቅጥያዎች ናቸው። ቅጥያዎች እንግዲህ እኔም ከእንግሊዝኛ ቋንቋ ጋር ያያያዝኩ እነግራችኋለሁ። ቅጥያዎች እነዚህ ቅጥያዎች ለምሳሌ በቨርብ ላይ ልንጨምረው የምንችል ለምሳሌ ለፕሉላር ኤስ ልንጨምር እንችላለን። ኤስ ልንጨምር እንችላለን። እንዲሁም ደግሞ ፖሰስሽን የሚያመለክቱ ፊደላት እንጨምረን፣ ሌላ የእንትኑን ለማብዛት ወይም ፖሰስ ለማድረግ ልንጠቀምበት እንችላለን። ልክ እንደዛ ከዚህ ጋር ፖሰስሽንን ወይም ፕሉላርን ወይም ብዙ ቁጥርን ለማመልከት ቅጥያዎችን ልንጠቀም እንችላለን። በዋናነት ከቃላት ላይ ተቀጥለው እነዚህ ነገሮች ትርጉሙን ለማስፋት፣ ለማጥበብ፣ ለማሳነስ ወይም ለማግዘብ ቅጥያዎችን እንጠቀማለን ማለት ነው። እናንተም እነዚህን ቅጥያዎች ከዋና ቃል ላይ ጨምራችሁ እንዴት እንደምትጠቀሙ በተለይ የመጀመሪያ ቋንቋችሁ ያልሆነ በራሳችሁ ቋንቋ እየወሰዳችሁ መረዳት ነው። ስለዚህ አማርኛን በጣም ቀላል ነው ማለት ነው። ለምሳሌ እኛ ከባርብ ላይ ኢኤስ ጨምረን ሲንጉላር ብናደረገው በሩት ቨርቡ ደግሞ ፕሉላር በርብ ሊሆን ይችላል። ልክ እንደዛ እኛም ከዚህ ጋር ላይ ፖሰሽንን ወይም ፕሉላርን ለማመልከት ቅጥያዎች በአማርኛም ልክ እንደዚያው እንጨምራለን ማለት ነው። ለምሳሌ አስ አስ መረቀ። እነዚህ እንግዲህ እነዚህ ቅጥያዎች ከቃላት በፊት ከቃላት በኋላ ወይም ሩት ወርድ ከሩት ወርድ በኋላ ወይም ከሩት ወርድ በፊት ወይም አት ዘሚድል ሊገቡ ይችላሉ። እነዚህ ቅጥያዎች ማለት ነው በአማረኛ እንግዲህ፣ በእንግሊዝኛውም አትዘይንድ ነው ብዙ ጊዜ የሚገቡት ወይም አትዘይንድ ነው፣ ግን በአማረኛው በመጀመሪያ እና በመጨረሻ ወይም ከመካከል ሊገቡ ይችላሉ። ለምሳሌ አስ ከቃላት በፊት አስ አስመረቀ አስ መረቀ እየ እየ ሄደ ሲ ሲመጣ እንግዲህ ሩት ወርዱ ወይም ዋና ቃሉ መረቀ፣ ሄደ፣ መጣ ቢሆን አስ፣ እና እየ ሲ ተጨምሮበት አስመረቀ ስንል ፖሰስሽን አለው። እየ ሄደ ይሄው ማንሱ ፖሰስሽን ሲመጣ ማንሱ እነዚህን ነገሮች ሌላ ከድርጅቱ ሌላ ፖሰስሽን ወይም የባለቤትነት እንትን ይሰጣል ለቃሉ ባለቤትነት ይሰጣል። እነዚህ ቅጥያዎች ሲጨመሩ ለምሳሌ ሌላኛው ከቃል በኋላ የሚመጡ ለምሳሌ እነዚህን ምሳሌዎች አምጥቼላችኋለሁ። ኦች፣ አችሁ፣ ወች። ለምሳሌ ኦች ልጅ ልጆች። ልጅና ኦች የሚለው ልጆች እንደዚህ ልጽፉት ትችላላችሁ፣ ልጆች። ይህ ብዙ ቁጥር ለማመልከት ወይም ቁጥሩ ብዙ እንደሆነ ልጅ የሚለው አንድ ብቻ ቢሆን ልጆች የሚል ሌላ በቅጥያዎች የተመሰረተ ማለት ነው። አችሁ በላችሁ በላችሁ በላና አችሁ ጨምራችሁ በላችሁ፣ እናንተ የሚል ሌላ ፖሽን የሚያመለክት ነገር ጨመርንበት ማለት ነው። ሌላው ይሄ ቅጥያ ሲጨመር ደግሞ እንደዚሁ ከሩት ወርዱ ላይ ሌላ ተጨማሪ ወይም ፕሉላር ወይም ብዙ ቁጥር አመልካች ያደርገዋል። ወች ይላል ለምሳሌ በሬ፣ ሩት ወርዱ ወይም ዋና ቃል የሚባለው በአማርኛው ሲሆን በሬ ከዚያ ወች ስንጨምርበት በሬዎች ይሆናል። ስለዚህ ከዚህ ላይ በሬ፣ በላ፣ ልጅ የሚል ዋና ቃል ሲኖረው ኦች፣ አችሁ፣ ወች ደግሞ ቅጥያዎች ናቸው ማለት ነው። ስለዚህ እነዚህ ቃላት እነዚህን ቃላት ተጠቅማችሁ መልእክትን እንዴት እንደምታስተላልፉ እንደዚሁም ደግሞ ከአረፍተ ነገር ውስጥ የየትኛው ቃል ምን ተግባር አለው የትኛው ቃል ምን ለማድረግ ነው ከዚህ ወርድ ላይ ከዚህ አረፍተ ነገር ላይ ከዚህ አረግ ላይ የገባው የሚለውን ለመረዳት እነዚህ እነዚህ ነገሮች ማወቅ ግዴታ ነው ማለት ነው። እንግዲህ በመጨረሻ በቃሉ መካከል የሚገቡ ወይም እነዚህ ኢሪጉላር በርቦች እንደምንላቸው በእንግሊዘኛው፣ እነዚህ ደግሞ በቃላት መካከል ይወጣል የሚገቡ ናቸው። ለምሳሌ አጭር አንድ ብቻ ቢሆን አጫጭር፣ አጫጭር አጫ ጭር እንግዲህ ጫ የሚል ውስጠ ግንድ ውስጠ ግንድ ቅጥያ ውስጠ ግንድ ቅጥያ የሚባል ወይም በቃሉ መካከል የሚገባ ቅጥያ ብለን የምንጠራው በአማርኛው አጫጭር። እንግዲህ አጭር መሃል ላይ ያለውን ጫ ትታችሁ አጭር የሚል ሩት ወርድ ወይም ዋና ቃል አለው ማለት ነው። ረዣዥም ረዣ ዥም እንግዲህ ዣ የሚል ውስጠ ግንድ ቅጥያ ወይም ከማዕከል ላይ ገብቶ ረጅም የሚለውን ሲንጉላር ወይም ነጠላ ቁጥር ረዣዥም ወደሚል ፕሉላር ቀየረው ማለት ነው። ወይም ብዙ ቁጥር አመልካች አጫጭር የሚለውን ጫ የሚለው ሚድል ላይ ገብቶ ወይም መሀል ላይ ገብቶ አጫጭር ወደሚል ፕሉላር ቀየረው ማለት ነው። ስለዚህ ጫ ውስጥ ማዕከል ላይ ገባ። ሌላው መስተዋድድ መስተዋድድ እነዚህ ፕሪፖዚሽን በመባል የሚታወቁት ማለት ነው። ፕሪፖዚሽን እና ኮንጃክሽን የሚባሉ ነገሮች አሉ። እንግዲህ ፕሪፖዚሽኖች ለምሳሌ ኢን፣ ኦን፣ አት እንደዚህ የምንላቸው ነገሮች በእንግሊዝኛው አሉ። ከዚህ ጋም እንደዚህ እነዚህ ፕሪፖዚሽኖች ቃልን ከቃል ፕሮሰስ እንትን ማድረግ ማዋደድ፣ ቃልን ከቃል ማዋደድ ቃልን ወይም ደግሞ ስምን ከስም ለማዋደድ ስምን ከሐረግ ጋር ለማዋደድ ስምን እንደዚህ እንደዚህ ለማድረግ የሚጠቅሙ መስተዋደድ ይባላሉ። ለምሳሌ ስለ፣ እንደ፣ ከ፣ ለ፣ ወደ፣ አጠገብ፣ ባሻገር፣ ወዲህ፣ ላይ፣ ታች፣ ውስጥ እንግዲህ እናንተ ኦን አት በቶም ኢንሳይድ እንደዚህ እነዚህ ነገሮች የሚገቡ በእንግሊዘኛው እንደነዚህ አይነት ወርዶች እነዚህ መስተዋድድ ይባላሉ ማለት ነው። ሌላው ኮንጃንክሽን የምንላቸው ወይም አያያዥ ቃላት እንግዲህ በዛሬው የመጨረሻ አያያዥ ቃላት። እነዚህ አያያዥ ቃላት እንደዚሁ ቃልን ከቃል ሀረግን ከሀረግ አረፍተ ነገርን አረፍተ ነገር ለማያያዝ ነው። ያኛው ለማዋደድ፣ ይሄ ደግሞ ለማያያዝ። ስለ መጣ ብንል ስለ መጣ ብንል ይህንን መጣ የሚለውን ስለ መጣ ብለን በኋላው ካለው በፊቱ ካለው ጋር ወይም ከሌላ ቃል ጋር ማዋደድ ነው። ማያያዝ ግን ማዋደድ ሳይሆን ያልጨረስነውን አረፍተ ነገር፣ ተጨማሪ አረፍተ ነገር፣ ተጨማሪ ቃል አምጥተን ተጨማሪ መረጃ ለማቅረብ ነው። እንግዲህ የማዋደድ እና የማጣመር ልዩነቱ ይገባቸዋል ብዬ አስባለሁ። ስለዚህ ልዩነቱ እንደዚያ ነው። እና፣ እንጂ፣ ነገር ግን፣ ስለዚህ፣ በመሆኑም፣ ስለሆነ፣ ቢሆንም፣ ይሁን እንጂ የሚሉ እነዚህ እነዚህ አያያዥ ቃላት ወይም ኮንጃክሽን ይባላሉ። ለምሳሌ በእንግሊዘኛው፣ እነዚህ ኮንጃክሽኖች ሴንተንስን ከሴንተንስ ለማያያዝ ኦልዞ የሚሉ ነገሮች ፎር ዚስ ሪዝን፣ በዚህ ምክንያት እንደዚህ እንደዚህ እያለ ያልጨረስነውን ሀሳብ ሌላ ተጨማሪ አረፍተ ነገር መስርተን በእነዚህ አያያዦች ተጠቅመን ዲቴል መረጃ ለማቅረብ አያያዦች ወይም ኮንጃክሽን የሚባሉ ነገሮች ያገለግላሉ። እነዚህ ፕሪፖዚሽኖች የሚባሉት ደግሞ ኦን ኢን አንደር ምናምን ደግሞ ያን ነገር ውስጥ ኢን ብንለው በውስጥ ከሆነ ነገር በውስጥ ያን ነገር ያዋዳሉ። ማለት የሆነ ነገር ሌላ ከሌላ ነገር ጋር ወይም ከሌላ መረጃ ጋር ተደርቦ ወይም ተዋዶ ተጣምሮ እንዲሄድ ወርዱን ያስማማሉ፣ ያለሰልሳሉ፣ ያስተካክላሉ ማለት ነው። እነዚህ ነገሮች ቅጥያዎች እንደምታዩዋቸው እንግዲህ ከስም በኋላ ከስም በፊት ምናምን ብዬ አስረድቻቸዋለሁ። እየተመለሳችሁ እዩት። ሌላው ጥምር ቃላት ሁለቱ የተለያዩ ቃላት ተጣምረው አንድ ትርጉም እንዲኖረው ሆነው ጠንከር ያለ ከነጠላው ይልቅ የተሻለ ትርጉም ይሰጣሉ፣ ወይም ጠንከር ያለ ሀሳብ ያስተላልፋሉ። ግስ ግስ ለመግለጽ የግስ ገላጮች ያስፈልጋሉ፣ ወይም እንደዚህ በእንግሊዝኛው አድቨርብ ይባላሉ እያልኳቸው ነበረ። የግስ ገላጭ ይባላሉ እንግዲህ ግስ፣ ቨርቦች ይባላሉ። እነዚህ ድርጊቶች ናቸው ወይም አክሽኖች ናቸው። በሰው መልእክት ለማስተላለፍ እነዚህ መልእክት ከተናገረ በኋላ ድርጅቱ የሆነ ተፈጠረ፣ እንደዚህ ሆነ፣ አልሆነም የሚል ሀሳብ አላቸው። እነዚህ ስሞች የነገሮች፣ የቦታዎች፣ የቁሶች እንደዚሁም ሌል መጠሪያ ሲሆኑ፣ እነዚህ ገላጮች ደግሞ የእነዚያን ነገሮች ተጨማሪ ነገር ዲፋይን ያደርጋሉ። እንግዲህ እነዚህ የቃል ክፍሎች ደግሞ እነዚህ ስም፣ የስም ገላጭ፣ የግስ ግስ፣ የግስ ገላጭ ብዬ ነገራችኋለሁ። ጥምር ቃል እንደዚሁ የቃል አይነት ነው። እንግዲህ የቃል ክፍል ነው ማለት ነው።